ብቻ ልታመጭበት ያልሽው ውሳኔ በጣም ጥሩ ውሳኔ ነው እኔ በጣም ነው ደስ ያለኝ ከምነግርሽ በላይ ማለት ነው እኔ ለአንቺ ተደስቻለሁ ወደ ራስሽ ስለተመለሽ ቢረፍድም እንኳን ቅጣቱን ቀጥተሽው የሚገባውን ነገር አስደርገሽው ወደ ራስሽ አንቺ የሆንሽውን ግማሹን ሳይሆን የሆነው ከግማሽ በላይ አንቺ ከሆንሹ በላይ ሳይፍ ተቀጥቷል አሁን ህይወቱን ቀጥ ብሎ ይመራል ብዬ አስባለሁ ከዚህ በኋላ ሱመያ ይህች ናት በትክክል አሁን ገና ትክክለኛ ውሳኔ ወሰንሽ፣ እመኝኝ፣ በጣም ነው ደስ ያለኝ ወላሂ። አስለን ሲፈጠር እስከዛሬም እንዴት ይህን ውሳኔ ልትወስኝ እንዳልቻልሽ እኔ ራሴ አስብ ነበረ። ግን አልሀምድሊላሂ ዛሬ ጥሩ ውሳኔ ነው የወሰንሽው። ትክክል ብለሻል። አሁንም ደግሞ ሰኢድ እስከሚመጣ ድረስ ጠብቂ፣ ታገሺው። ምንድን ነው ሰኢድ አሁን ከዛ ሲመጣ መንገዱ ስለሚርቀው መንገዱ ከራቀ ስለሚርቅበት በቶሎ ካልደረሰ አንቺ ጋር ቶሎ ናብዬው አልመጣም ብለሽ ትተሹ ሌላ ቦታ እንዳትሄጅ። አሁን የወሰንሹ ውሳኔ በጣም ጥሩ ነው። ሳትክክል አቲካ ስራ አንድ ወሯ አባቷን እዚህም እያለች ሕፃን ሆና ሰው ወንድ ስታይ እንደት እንደምትስቅ ታውቂያለሽ። ጀሚል አባቷን በጣም ነው የምትወደው። ባባ ወይ ነው እንደውም በቃ እዚህ ሀገር ራሱ እያለች ሱመያ ወደ ውጭ ስንወጣ እንደዚህ ሱፍ ቶብ ተሰቅሎ ስታይ ሀዋዋዎ ሀዘ አቅባባ ትላለች ማለት ነው። እና ልጆቹ አሁን አሁን አሁን ምን አይተሽ እያደጉ እድሜያቸው በጨመረ ሰዓት አያስቀምጡሽም። አባታችንን አምጪ ይሉሻል። በዛ ሰዓት ግን ከሚደናገርሽ አሁን እመኝኝ ትክክለኛ ውሳኔ ወሰነሻል። ሱመያ የእችናትን የማቃ ሱመያ፣ የእኔ ጀግና ጓደኛ እች ናት። አሁንም ቀስ ብለሽ ተረጋግተሽ አስበሽ ጠብቂው፣ እዛው ተቀምጠሽ፣ አዲ ችግር የለም። ሆቴል መሆንሽም ያኔ ጥሩ ነው። በዛ ላይ ኡመር አለልሽ። የሚቸግርሽና የሚፈልጊው ነገር ካለ ከኡመር ጥለቢ፣ ኡመር ያደርግልሻል ሁሉንም ነገር። እንደሱ አይነት ወንድም በዚህ ሰዓት ማገኘት ከባድ ነው እና ጥሩ ጓደኛ አላሰጡሻል። እሱም ከጎንሽ ነው የሚቆመው፣ እርግጠኛ ነኝ። እና ሰኢድን ጠብቂው፣ ወደ የትም እንዳትሄጅ። እንሻላ ደግሞ ሰኢድ ይገኛል። ድምፁ መጥፋቱ እኔም ጨንቆኛል፣ ከምር ነው የምላችሁ። እዛ አካባቢ ራሱ የጓደኛ አለች ዱባይ እንደዚህ ቤቱ የምተዋወቀው ማለት ነው። እሷ የወንድሟን ቁጥር ሰጥታኝ እኔም የሱን ቁጥር ሰጥቼ እዛ አካባቢ እንድፈልጉት አድርጌያለሁ፣ ግን አላገኘሁት ምናምን አለ ማለት ነው። እሱ ያለበት አካባቢ የእሷ የልጁቷም አካባቢ ነው፣ የዘነ ሱመያ አካባቢ ነው ማለት ነው። እንግዲህ ሱመያ እንዳለችውም ብራዘሯ የሱመያ ወንደም ስልክ ሲደውልለት ሰኢድን ሊያገኘው አልቻለም። ስልኩ ዝግ ነው አሉ። አላህ በሰላም ወደ ልጆቹ ወደ ሚስቱ ይመልሰው። ምንም እኮ ሰው አብሮ አብሮ አለመኖርም ችግር የለውም ግን ደግሞ ልጅ በመሀል ያለ አብሬ አልኖርም አይባልም። ሰይድ የበደለሽ ነገር ሁሉ አስከፍለሽዋል። ከዛም በላይ ዋጋ ከፍሏል። ለመኝኝ አላህ በሰላም አሁን ወደ አንቺ ወደ አዲስ አበባ ይመልሰው። በሰላም ከመጣ አንቺ አፍም የለሽም ከሰይድ ጋር አሁን ለልጆቼ ብዬ እስማማለሁ። ከየትም አገር ከየትም አሮጥም እንዳልሽው፣ ይሄ ትክክለኛ ውሳኔሽ ነው። ሁሌም ከጎንሽ ነን እኛም። አንቺም ጠንካራው ነሽ። እሱንም ህይወቱን በስርዓት እንዲኖር አድርጊ። ከአንድ ቦታ አንድ ቦታ እየተንከራተተ ይሄ ሰውዬ ሌላ ችግር ራሱ ቢደርስበት አጉል ነው። ለአንቺም ጥሩ አይደለም፣ እነሱም ጥሩ አይደለም። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ሰላም! ውድና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበላለ። ሀገራችንን ሰላም ያድርግልን። ዛሬም በአዲስ ቪዲዮ ተመልሼላችሁ መጥቻለሁ። ምንድን ነው ዛሬ ሱመያ እንግዲህ እንዳያችሁት እንደሰማችሁት ለሰኢድ ይቅርታ አድርጋ ሰኢድን ልጆቹን ለማሳየት ወስናለች። አዲስ አበባ ተቀምጣ ሆቴል ውስጥ እየጠበቀችው ነው። ሰኢድም እንግዲህ ይህን ቪዲዮ አይቶ በቶሎ እንደሚመለስ እርግጠኛ ነኝ። ሚስኪን ትንስም ታግሶ ጠብቆ በሆነ አኪድ በዚህ ሰዓት ሱመያ ጋር ሳይሄድ ወደ ጎንደር ሳይለፋ እዚሁ አዲስ አበባ ያገኛት ነበር፣ ማለት ነው። ሲቀጥል ደግሞ ሱመያ ያልሄደችበትን ከ15 ዓመት በላይ እንግዲህ ጎንደር ገብታ አታውቅም፣ እሷ ያልሄደችበትን ሳኢድ ጀግና፣ ጀግና፣ እውነትም ጀግና ሄደበት፣ ተንሸራሸረበት። ብቻውን መሆኑ ትንሽ ከፋኝ እንጂ ከሱመያ ጋር ቢሆኑ ከልጆቻቸው ጋር ከሚስቱ ጋር ከአማቾቹ ጋር ጎንደር ላይ ፋ ብትን ቢሉ ደስ ይለኝ ነበር። እኔማ ምን እያሰብኩ እንደታውቃላችሁ ነበረ አሁን ይሄ እንደዚ ሊፈጠር ምን እያሰብኩ እንደታውቃላችሁ ለእሱ ራሱ ብዬ ነበረ። ሪከርድ አድርጌለት ነበረ ጎንደር ሄድኩ ሳይል እኔ ጎንደር እዳለ እችም አፍ ስለፈታቸው ማለት ነው በአባይት አለ እያሉ ስለሆኑ እሷ ራሱ በቃ አሳያቸው ምናምን እያለች ነበረ ማለት ነው። ስለዚህ እኔ ሰይድ እኔ ይኸው ፈቅጃ ያለው እና እንገናኝ አዲስ አበባ ነው ያለሁት እና የሆነ ፈቅጃ ያለው እንገናኝ ብያለው፣ ልጆችን ላሳይቅ ብያለው እኔም አንድ ነገር ሆነ ከዛ ወይ ቀርተ ከሚቆጨኝ እኮ ግራ ገባኝ። ጫካ ጫካው ነው መንገድ ጠፍቶበት ነው እያልኩ ነው። ስለዚህ ናና ልጆቼን ላሳይግ እኔ ይወለጥ አሁንም ቢካል ጥፋቱ ያንተ እንዴ ነው። ስለዚህ ታሎ ብለህ ነው እኔ ልጆች እጄ እኔ ልጆች እጄ ወደዛ ጎንደር አልመጣም እኔ እኔ ያላየሁትን ሀገር ሁሉ አንተ አየህ። እኔ ጎንደር ስንት ዓመት የሄጄበት አላውቅም። ቤተሰቦችን ከአስራ አምስት ዓመት በላይ ይሆነኛል ማለት ነው አስራ አምስት ዓመት ምናምን ይሆነኛል ሄጄ አላውቅም። ጎንደርም ገጠርም ሄጄ አላውቅም ማለት ነው። እና እዛ ያሉት ቤተሰብ ራሱ ነው ሲሉኝ፣ በቃ አትችይም ብለው ነው የግር መንገድ ከልጆች ጋር ወደ አዲስ አበባ የመጣሁት ማለት ነው። ስለዚህ ምን ልልህ ፈልጌ ነው ሰይዶ፣ አሁን እኔ ስለፈቀድኩኝ እኔ እየለመንኩ ነው። በተለይ ናና አዲስ አበባ እንገናኝ፣ አዲስ አበባ ና አዲስ አበባ አይደለችም እንዳትል፣ ወላሂ አዲስ አበባ ሆቴል ውስጥ ነኝ እያልኩ ነው። ሆቴል ውስጥ ነኝ ብሮ ከአዲስ አበባ ውስጥ አልወጣም። አዲስ አበባ ጠብቅሃለሁ፣ ና በሰላም ልጆችንም የናፈቁህን ልጆችንም ይ ሁ እንግዲህ፣ እንደምታየት አዲስ አበባ ነኝ ማለት ነው። ይህንን መስላል አዲስ አበባ እና አዲስ አበባ ውስጥ አዲስ አበባ እንደሆነ አሳወቀኝ። አንተ ወደ አዩ እና ወደ እዛች ወደ ጓደኛዋ ወዳሉበት አካባቢ ተመልሰህ ከምትንገበገብ እዚያው ሚስት ጋር ሱመያ ጋር ጎንደር ላይ ህይወታችሁን እዚያው ኑሩ፣ ወደ አዲስ አበባም ሆነ ወደ አዳማ አትምጡ። አዩ ከምታቃጥል ይሻልሃል እያልኩ ነበር ሰኢድ ማለት ነው። ግን እሱ ቀርሞ ሄደ እዛው የሚያሳዝነው ደግሞ ሱመያ እዛ ለመሆኗ ነው። ግን ችግር የለም በድጋሚ አብሮ ይገባሉ። እንሻላ ጎንደር ላይ ፋብትን ይላሉ። በቅርብ ቀን በቅርብ ጊዜ ሱመያ ወደ ራሴሽ ስለተመለሽ ከምንም ከማንም በላይ ደስ ብሎኛል ማለት ነው። በጣም ነው ደስ ያለኝ እኔ ንገርሽ ማለት ነው። ይህንን ቀን ስጠብቅ ነበረ። አሁን ምክሬ መሬት ራሱ ጠባላለች። አሁን ምክሬ ፍሬ ሆናለች። መክሬ መክሬ በዚህ ሰምተሽ በዚህ እያፈሰሽብኝ ተናድጄ ነበር። አሁን ግን ሱመያ ምክራችንን የሁላችን ምክር ሰምታ ከባሏ ጋር ለመስማማት ባሏን ለማግኘት ስለወሰነች ልጆቹን ለማገናኘት ስለወሰነች በጣም ደስ ብሎኛል። እንኳን ደስ ያላችሁ ሁላችሁም ማለት ነው። ሲቀጥል ደግሞ አዩ፣ አሁን አዲስ አበባ ነኝ ስትይ አንቺ ትንሽ ገጭ ገጭ ማለቷን አትተውም። ከእሷ ጋር የሷን ወሬ እንዳትሰሚ የጓደኛዋንም ሆነ የማንንም ሰው ወሬ እንዳትሰሚ፣ አንቺ ብቻ ቁጭ በይ አርፈሽ፣ ሰይድ እስከሚመጣ ጠብቂው። ሰይድ አንድ ነገር ቢሆን ጥፍሩን እንኳን መሆን አይደለም፣ ከጥፍሩ ትንሽ ብትቆረጥ እኔ አልለቅሽም እያለች ሃዩም እየዛተች ነበረ። እስኪ ማን ማንን እንደማይለቅና ያለን አሁን የገዛ ባሌ፣ የገዛ ባሌ፣ በገዛ ኑሮዌ ተንገብግቤ ተቃጥዬ ያለችው ልጅ አሁን ሱመያ ና ሰይር ሲገናኙ፣ ገና አሁን ነው መቃጠያሽ። ልመጁ፣ ተለማመጅ። ወልዶ ልጅ የወለደ ሰው ተራርቆ አይራራቅም። የኔናት እነሱ ምንም ቢሆን ቢሮጡም ቢዘሉም በዛም ቢሄዱ በዚህም ቢሄዱ ለልጆቻቸው ሲሉ ግን ደግሞ መጨረሻ ሆነ መጀመሪያ ላይ መገናኘታቸው አይቀርም። ሰው ምን ይላሉ መሰላችሁ፣ በወለደ መካል አትገቡ፣ በተዋለደ ሰው መካከል አትግቡ ነገር ውስጥ ይባላል። ትክክል ነው። የወለደ እና የተዋለደ ተራርቆ አይራራቅም። ግን ምንም የሌለው እንደዚሁ ይቀራል ማለት ነው። ግን አሁን አንቺ ማወቅ ያለብሽ ጸባይሽን አስተካክለሽ፣ ጸባይሽን አሳምረሽ ከሱመያ ትምህርት መማር ወይም ከሱመያ ትምህርት መውሰድ መቻል አለብሽ። ሰይድ በዛ ሁኔታ ጎንደር ውስጥ ነኝ ብሎ እንደዛ ገጠር ውስጥ ገብቶ ጓደኛው ተከትሎ ሄዷል። ማሻላ ጥሩ ጓደኛ ነው ማለት ነው። ግን ሰይድ እንደዛ መሆኑን እያየች አዩ በግ አቅፋ የኔ በግ፣ የኔ በግ ሰይዶ። ከዚህ በግ እስኪ በምንድን ነው የሚሻለው? ይሄ ይሄ በግና ሰይዶ በምንድን ነው የሚለያዩት? ሰይዶን በግ አለችው። ከምር በጣም ያዘንኩባት ለሰኢድ አይደለም እኔ ሱመያ እንኳን አንድ ቀን አንድ ቀን አይደለም በግ የሚል ስያሜ ልትሰጠው አንተ ብላ እንኳን ቀጥ ብላ እንደዚህ ራሷን ቀጥ አርጋ ወደ ላይ እኔ ስገለምጠው አይችም አላቅም። ይገርማል። ጉድኮ ነው። እንኳን እንደው ቤት ውስጥ ተጣልተው በራሳቸው ንግግር ይነጋገሩ እንደው እንጂ አደባባይ ላይ አሁን ሰኢድ ከሱመያ በላይ የበደለው ሰው አለ? የለም። እሷ እንዳገባ እየፈቀደች ደስ አይነግር መሸም ሄዶ አግብቷል። ሁላችንም አየ ምን ሰርግም ሰረገ ምንም አለ ምንም አለ ያው መጨረሻው አላማረለት ምናል ተስተካከለለትም፣ እንጂ እንደዛ እንኳን አድርጓት አንተ ምንትስ አንተ ምንትስ አንተ ምንትስ አላለችውም። አዩ ግን አዋረደችው። የባልን ክብር አታቅም። የባሏንም ክብር አታቅም። የራሷንም ክብር አታቅም። የሚታያት አንድና አንድ እኔ ከአዩ እስካሁን አዩን እየገመትኳት ነው ሰዎች ዝም ብላ ደስ ብሏ ከሰኢድ ጋር እንደዚህ እየተሟዘዘች ያለችው የሚመስለኝ እኔ ሱመያና ሰኢድ እንዳይታረቁ ብቻ ነው የምትፈልገው። ያማ ደግሞ ሀዋስ አለባት ሰዎች፣ ያኔ ሀዋስ አላት። እንደዚህ በቃ በራሷ እንዳትተማመን የሚያደርጋት ወይ ሰኢድ ይተወኛል፣ ወይ ደግሞ ሚስትና ልጅ እንዳለው ማመን አትፈልግም። እንደዚህ አይነት ነገር ቅንጭላቷ ውስጥ ያለ ይመስለኛል ማለት ነው። አንዳንዴ እኮ ችግር ነው። ቤተሰቦቿ እንዴት ዝም እንዳሏት ግን እኔ ወንድሟ የዛ ጊዜ ሰይድን ካልወቀጥኩ ካልሰበርኩ ሲል አሁን እች ልጅ እንደዚህ ወታ ባሏን ስታቃለልና ትራሙን ዝቅ ስታደርግ ክብሩ ወደ ታች ስታወረድ እግር እግሯን አይሰብሩም? እነዚያ አይቀጧትም? የዛኔ ሰይድን ለመቅጣት ሲታገሉ አልነበር? አሁን እንዴት እሷን እግሯን መስበር አቃታቸው? እንጂ አዩ ያማ ከሰይድ የምትፈልገው ብሩን ማጠፋፋት፣ በቃ እሱ ጋር ተቀምጣ የያዘውን ገንዘብ ብንድን ብንድን ማድረግ ነው እንጂ እና ሱመያ ጋር ተመልሶ ህይወቱን እንዳይኖር ከልጆቹም እንዳይሆን ከሱመያም እንዳይሆን እማሃል ሜዳ ላይ ነው ሰይድን ለማስቀረት የምትፈልገ። ይችልጭ ምንም ምንም አንዴ በክሎሮክስ አንዴ በእርግዝና በ በማይገቡበት የላቸውም፣ ጭብጥ የሌለው ነገር ሁሉንም ነገር ያባለሻሻሉ። በዚህ ሰዓት ላይ ለሱመያ ትልቅ ክብር ነው ያለኝ። እኔ አሁን ይሁ ሳይድ ጠፋ፣ አያችሁ ቆርጣ አልቆረጠችም። ሳይድ አሁን ይሄን ሁለቀን አክባሩ ጠፋ፣ ሳ ጠፋ፣ ግን አክባሩ ቢጠፋ ራሱ ማን ተጨነቀለት? ሱመያ ማን አዘነ? ሱመያ ለምን ሱመያ ተወደዋለች እኮ ግን በቃ የሆነ ነገር ሆነች፣ ውደቷ መግለጽ አትፈልግም። አሁን ላይ በቃ እሱ ምንም እንደማይመስላት መሆን ማሳየት ነው የምትፈልገው። ግን ደግሞ ተወደዋለች፣ የልጆቹ አባትም እንደመሆኑ መጠን ሰይድን ከልቧ ነው የምትወደውን ያውቃለሁ። ግን እያ አሁን እንኳ ጭንቀቷ አመዘነ። ጭንቀት አሁን ሰይድ ምንም ባይመስላት ምንም በቃ እንደዚህ እንዳንገላታችሁ እያወቀች እንደዚህ አያችሁ መንገላታቱ ለእሷ ቁስሏን ያሻረላት የመሰላት እንጂ ሳታዝን ቀርታ አይደለም። እዚህ ላይ መረዳት ያለባችሁ ማለት ነው። ሲቀጥል ሰኢድን እንደዚህ እያደረገችው ያለችው ሱመያ የራሷ ቁስል የተጠገነ ልቧ የተጠገነ መስራት ነው ግን አይደለም። ይኸው ሲጠፋ ለኡመር ራሱ ለኡመር ሰኢድን አፈላልገው በናት እዚህ እንዲመጣ አድርግ። አዲስ አበባ ነው ያለውት። አዲስ አበባ እንዲመጣ አድርጋው ኡመርን ተማጸነች። አያችሁ ምን ያክል ክብርና ፍቅር እንዳላት። አሁን ለታ ባወራችሁ ነገር ላይ እኔ ትንሽ ተናድጄባትም ተቆጥቻታለሁ። አስለን ሲፈጠር እፍች የሚያዳርስ ድርጊትም የለም ድጋሚ የማይወራም እንደዚህ አይነት ነገር ማለት ነው። እስኪ እነ ጀሚላና ጀሚላ አጢቃ እያሉ አሁን ለእሷ እኮ በቃ ትልቅ ህይወት የህይወት ብርሃኗ ናት። ልጆቿ ሌላ በተናደደች ሰዓት ሌላ ህይወት እንዳላት እንድታስታውስ የሚያደርጉ ጭንቀቷን ሀሳቧን የሚያስረሱ እንቁ የሆኑ ልጆች አሏት። አልሐምዱላላ ያሳድግላት። ይሄው ጀሚላም ትምህርት ለመግባት ደረሰች። ይሄ ነገር እያለ ከባልሽ ጋር ከአባታቸው ጋር ሆነሽ ተደስተሽ ልጆችን ትምህርት መወሰድ ምንም አልሽ፣ ከባልሽ ጋር ከአባታቸው ጋር ያምራል። አሁን የወሰንሽው ውሳኔ ሰኢድን ወደ አዲስ አበባ ልታመጭበት ያልሽው ውሳኔ በጣም ጥሩ ውሳኔ ነው። እኔ በጣም ነው ደስ ያለኝ ከምነግርሽ በላይ ማለት ነው። እኔ ለአንቺ ተደስቻለሁ ወደ ራስሽ ስለተመለሽ ቢረፍድም እንኳን ቅጣቱን ቀጥተሽው፣ የሚገባውን ነገር አስደርገሽው ወደ ራስሽ አንቺ የሆንሽውን ግማሹን ሳይሆን የሆነው ከግማሽ በላይ አንቺ ከሆንሹ በላይ ሳይሆን ተቀጥቷል። አሁን ህይወቱን ቀጥ ብሎ ይመራል ብዬ አስባለሁ ከዚህ በኋላ